እንጅባራ ዩኒቨርሲቲ በምርምርና ማህበረሰብ አገልግሎት ዘርፉ ህብረተሰቡን ተጠቃሚ የሚያደርጉ ተግባራትን እያከናወነ መሆኑን አስታውቋል። ዩኒቨርሲቲው በ2017 ዓ ም ለስድስተኛ ጊዜ 4100 በላይ ተማሪዎችን በነገው እለት ያስመርቃል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደረሰን ደግሞ ዘጋቢያችን ጋሻው ጀንበር ከእንጅባራ በቀጥታ መስመራችን ላይ ይገኛል። ጋሻው፣ እንደምን ቆይተሃል? በእንጅባራ ዩኒቨርሲቲ ያለው ዝግጅትና ድባቡ ምን ይመስላል? አመሰግናለው ቤተልሔም፣ እኛ የምንገኝበት እንጅባራ ዩኒቨርሲቲ በ2010 ዓ ም እንደተመሰረተ የሚነገርለት እንዲሁም ደግሞ ያለህን ምቅ አቅም ለይተህ ተጠቀም በሚል መሪ ሀሳብ በአማራ ክልል ከሚገኙ ዩኒቨርሲቲዎች አራተኛ ትውልድ ከሚባሉ ዩኒቨርሲቲዎች አንዱ የሆነው በተለይ መማር ማስተማር የምርምርና ደግሞ የህብረተሰብ አገልግሎት መስጠትን መሠረት ያደረገ መማር ማስተማሩን የጀመረበት ማለት ነው። አሁን በዚህ ዓመት በነገው ዕለት ማለት ነው ለስድስተኛ ዙር የሚያስማረቀውን ማለት ነው። በተለይ በዚህ በርካታ ስራዎችን በዚህ ዓመት ሲያከናወን እንደነበረ ተነግሮ ይነገራል ማለት ነው። በዚህ ዓመት ካከናወናቸው ተግባራት በተለይ በግብርናው ዘርፍ በትንሽ መሬት በትንሽ ቦታ ላይ ወይም ደግሞ ሰፊ ባልሆኑ ቦታዎች ላይ በጥቂቱ ምርት ሊሰጡ የሚችሉ በሽቅ ወይም ደግሞ ቨርቲካል ፋርሚንግ የሚባለውን የእርሻ ምርት በመጠቀም ለህብረተሰቡ በማደል ተጠቃሚ እንዲሆን ምርታማነትን በመጨመር ደረጃ ስራዎችን ሲሰራ ቆይቷል። ከዛ ባሻገር ደግሞ በአትክልትና ፍራፍሬዎች እንደ ድንች እንደ አፕል አይነት ፍራፍሬዎችና አትክልቶች ላይ ደግሞ በሽያጭና እንዲሁም ደግሞ በነጻ በማደል በኩል ደግሞ ብዙ ስራዎችን ሲሰራ ቆይቷል። ምርታማነትን በአካባቢውን ጸጋ በመጠቀም እንዲያሳድግ እየሰራ ነው። ከዚህ በተጨማሪ ደግሞ እንዲሁም የመማር ማስተማሩን ስርዓት ለማሻሻልም እንዲሁም ደግሞ ግቢ ውስጥ የሚገኙ ዩኒቨርሲቲ እንጅባራ ዩኒቨርሲቲ ውስጥ የሚገኘው እንትን ማለት ነው፣ ወደ ዘጠኝ የሚሆኑ በዚህ ዓመት ለምርቃ ደርሷል። ህንፃዎችን ማለት ነው ወደ ዘጠኝ የሚሆኑ የሚደርሱትን ለመምህራን መኖሪያ የሚሆኑ አፓርታማ እንዲሁም ደግሞ የመማሪያ ክፍል የሚሆኑትን ለተማሪዎችም ተማሪዎችም ማደሪያ የሚሆኑትም ጭምር ግንባታዎች ሰርተዋል ማለት ነው። ከዚህ ባሻገር ሌሎች ተጨማሪ መምህራን የአቅም ማጎልበቻ ስልጠና በመስጠት በኩል ትልቅ ስራዎችን ሲሰራ ቆይቷልና በዚህ ደረጃ በተለይ ደግሞ የተሻለ አፈጻጽም ደረጃዎችን እየፈጸመ የሚገኘው የአራተኛው ትውልድ እንጅባራ ዩኒቨርሲቲ ይገኛል ማለት ነው። ከዚህ ባሻገር እንዴት ስራዎችን እያከናወኑ ነው የሚለውን ደግሞ የእንጅባራ ዩኒቨርሲቲ ፕሬዚዳንት ዶክተር ጋርዳቸው ወርቁ ከእሳቸው ጋር መጠነኛ ቆይታ አደረጋለሁ። ዶክተር ለእንኳን ለ2017 የምረቃ ጊዜያቸው በሰላም አደረሳቸው ሆነ አብሮ አደረሰን፣ አመሰግናለሁ። መልካም እንግዲህ ግብርናው ላይ በተለይ ደግሞ አረንጓዴ አሻራ የግንባር ቀደም ትኩረታችሁ ነውና ግብርናው እና አረንጓዴ አሻራ በተለይ መልኩና የሰጣችሁ ትኩረት ግቢያችሁም አራተኛ ትውልድ አላስመሰሉምና እንዴት ነው የሰራችሁት የሚለውን አመሰግናለሁ። እንግዲህ ግብርናና አረንጓዴ ልማት የእንጅባራ ዩኒቨርሲቲ አንደኛው የትኩረት መስካችን ነው። ይህንን የትኩረት መስክ የመረጥንበት ዋናው ምክንያት የአካባቢው ማህበረሰብ የቀጠናው ማህበረሰብ ባጠቃላይ በግብርና የሚተዳደር ስለሆነ ዩኒቨርሲቲው በማህበረሰቡ ላይ ተጨባጭ ለውጥ ማምጣት ካለበት በግብርና ላይ መስራት አለበት ብለን ስለምናምን ነው። በዚህም ከምስረታው ጀምሮ የችግኝ ጣቢያ በማቋቋም በግቢ ውስጥ በሰፊው ችግኞችን፣ የተለያዩ ፍራፍሬዎችን የማባዛት ስራ ስናከናውን ነው የነበር ነው። ባለፉት ዓመታት ከ አስር ሚሊዮን በላይ የተለያዩ ችግኞችን ፍራፍሬዎችን አባስተን ለራሳችን ና ለማህበረሰቡ አከፋፍለናል ከእንጅባራ ዩኒቨርሲቲን ባሻገር በጓንጓ ወረዳ ስጋዲ አካባቢ አንድ የችግኝ ጣቢያ አለን እዛም በሰፊው ችግኝ የምናፈላበት እና የምርምር ጣቢያችን ነው ስለዚህ በዚህ በእንጅባራ ዩኒቨርሲቲ ግቢ ውስጥ አሁን ከአራት ሺ በላይ አፕል የደጋ አፕል እንደገና ከአንድ ሺ በላይ ቡና አምርተናል ተክለናል ስለዚህ ፍሬም ማፍራት ጀምረዋል። አጠቃላይ እንጅባራ ዩኒቨርሲቲ ለመማር ማስተማርና ለዩኒቨርሲቲው ማህበረሰብ ምቹና ውብ እንዲሆን አረንጓዴ እንዲሆን ከመጀመሪያው ጀምረን በቅዳቅደን በሰፊው እየሰራንበት ነው ያለነው። አሁን ላይ እንጅባራ ዩኒቨርሲቲ ስሙን እራሱ አረንጓዴ ዩኒቨርሲቲ ወደሚለው እየተቀየረ ነው ና እውነት ለመናገር የስራችን ውጤት ነው። አመቱን ሙሉ ዩኒቨርሲቲው አረንጓዴ ነው፣ ግሪን ነው፣ ውብ ነው። የሚሰጠን ማስተያየት በጣም የሚያረካ ነው። ስለዚህ ይህንን በቀጣይነት መደበኛ ስራ አድርገነዋል። እንጅባራ ዩኒቨርሲቲም አረንጓዴ፣ ምቹ ለስራ ለመማር ማስተማር ውብ እንዲሆን የማድረጉ ስራ መደበኛ ስራችን አድርገን የእቅዳችን አካል አድርገን እየሰራ ነው ያለ ነው። ከዚሁ ባሻገር ደግሞ አጠቃላይ በግብርናው ዘርፍ በእንስሳትና በእጽዋት ልማት ምርትና ምርታማነትን ለማሳደግ በአጠቃላይ በሰፊው የአምስት ዓመት ልዩ ስትራቴጂክ እቅድ አዘጋጅተን በግብርናው ዘርፍ በሰፊው እየሄድንበት ነው። ስለዚህ ውጤቱንም እያየን ነው። በእንስሳት ሀብት፣ በእጽዋት፣ በአዝርእት፣ በፍራፍሬ ሀብሀብ የሚባል ለምሳሌ አዊ ዞን ላይ አይታወቅም የነበረ ግን ከደቡብ ኢትዮጵያ አምጥተን ሀብ ሀብ አዊ ዞን ላይ መመረት እንደሚችል ያውም በጣም ጣፋጭና በጣም ደስ የሚል ምርት ማምረት እንደሚችል ህብረተሰቡ እያሳየን ያለ ነው። ከዛ ባሻገር ደግሞ ውስን ቦታ ባላቸው ከተሞች አካባቢ ላይ በቨርቲካል ፋርሚንግ ወይም የሽቀብ ግብርና የምንለውን በሞዴልነት ግቢ ውስጥ አዘጋጅተን ተሞክረውንም ለማህበረሰቡ እያስተዋወቅን ከዩኒቨርሲቲ ውጭ አሁን በብዛት እየተለመደ ነው ያለው። ስለዚህ በሰፊው ተመሳሳይ ስራዎችን እየሰራ ነው ያለ ነው ማለት ይቻላል። በተለይ ሽቅብ ግብርና ወይም ቨርቲካል ፋርሚንግ የምንለው አዲስ ግብርና ነው። በተለይ በትንሽ መሬት ላይ ብዙ ምርቶችን ማምረት የሚቻልበት ደረጃ ላይ ነው። እና ይሄ የህብረተሰቡ አቀባብልስ ምን ይመስላል? አዎ፣ በጣም ከተማ ውስጥም ጆራ ከተማ ውስጥም ተግባራዊ ያደረጉ በርካታ የህብረተሰብ ክፍሎች አሉ። ምንድን ነው ማሳያው? በአካባቢው ያሉ አንዳንዴ ቆሻሻ ብለን ምንጥላቸው እንደ ፕላስቲክ የመሳሰሉ እቃዎችን ነው የምንጠቀመው። ጀሪካን የመሳሰሉትን ነው የምንጠቀመውና የምግብ ዋስትናን በከተሞች አካባቢ በጠባብ ቦታ ላይ ለማረጋገጥ ይህንን በከተማ ብቻም ሳይሆን በገጠርም ቢሰራ ጥሩ ነው የሚል አጠቃላይ ጥሩ ግብዓት ነው ያለው። ከዞኖች የተውጣጡ ከግብርና ጽህፈት ቤቶች የተውጣጡና ሞዴል አርሶ አደሮች መጥተው አይተውታል። ጥሩ ተሞክሮ ነው ተብሎ በሰፊው እየሄድንበት ያለ ነው። እኛም የሙያዊ ድጋፍ እያደረግን ያለ ነው። ዶክተር ጋርዳቸው ወርቆ የእንጅባራ ዩኒቨርሲቲ ፕሬዚዳንት። እጅጋር ያመሰግናለሁ። የተወዳችሁ ተመልካቾች የዛሬው ወደ እናንተ ያደረስኩት መረጃ ይመስላል። በተለይ ደግሞ በነገ ሁለት ወደ 4139 የሚደርሱ በቅድመና ድህረ ምረቃ የሚመረቁበት በደማቅ ሁኔታ ወደ እናንተ ይደርሳል። ይህን ደግሞ አማራ ሚዲያ ኮርፖሬሽን በተለያዩ ሚዲየሞቹ በቀጥታ ወደ እናንተ ከነገ ማልዳው ሰት ጀምሮ ወደ እናንተ ይደርሳል ማለት ነው። አመሰግናለሁ። ቤተልሔም፣ ይህን ይመስላል ያለ መረጃ ዘጋቢያችን ጋሻው ጀምበር ከእንጅባራ ለደረስከ መረጃ አንተንም እንግዳህንም እናመሰግናለን። መልካም ጊዜ ይሆንልህ።